በክርስትና ውስጥ ዋናውና ታላቁ የጸጋ ሀብት ነው። ከዚህ በተጨማሪ ትህትና መልካም ባህሪንና ተሰጦን በአንድ ላይ አጣምሮ የሚጠብቅ ደጀን ነው። ማንኛውም መልካም ስራ በትህትና ካልታጀበ ግብዝነትን በሚያመጣው ዲያብሎስ ተነጥቆ በኩራት በጉራና ራስን በማድነቅ ሊጠፋ ይችላል። ስለዚህ እግዚአብሔር ማንኛውንም አይነት ስጦታ ቢያድልህ ትህትናንም አብሮ እንዲያድልህ ጸልይ። ይህ ሳይሆን ቀርቶ በአንተ ዘንድ ያለው ስጦታ ትህትና ከሌለበት ለኩራትና ለጥፋት አሳልፎ ስለሚሰጥህ እግዚአብሔር ስጦታህን ካንተ እንዲያርቅልህ ለምነው። ሌሎቹ መልካም ስራዎች በሙሉ የተገነቡበት መሰረት ትህትና ነው። ይህ ማለት ግን ትህትና ብቻውን የቆመ መልካም ስራ ነው ማለት ሳይሆን ሌሎችንም መልካም ስራዎች እንደ መቁጠሪያ ዶቃዎች በአንድ ላይ ሰብስቦ ያሰረ ጠንካራ የጅማት ክር ነው። እግዚአብሔር ስጦታውን የሚሰጠው በስጦታው ሊጎዱበት ለማይችሉት ለትሑታን ነው። እግዚአብሔር ምስጢሩን የገለጠውም ለትሁታን መሆኑን መጽሐፍ ቅዱስ ይመሰክራል እነዚህ ትሁታንም የእግዚአብሔር ምስጢር ተካፋዮች ሲሆኑ ከበፊት የበለጠ ትሁታን ስለሚሆኑ እግዚአብሔር ክብሩን ያጎናጽፋቸዋል ስለዚህ እግዚአብሔር እኛም ትሁታን እንሆን ዘንድ ይጠራናል ከመድኃኒታችን ከኢየሱስ ክርስቶስ ባህርያትም ርኅራሄና ትሕትና ቀደምቶቹ ስለሆኑ በሰዎች ሁሉ ዘንድ ይወደድ ነበር። ወንጌልም የዋህና ትሑት በማለት ይገልጸዋል። ቅዱሳን በሚያስደንቅ ሁኔታ ትሕትናን በፍጹም ፍጽምና ፈጽሞታል። የእነርሱ ትሕትና በእግዚአብሔርና ሰው ፊት ብቻ ሳይሆን በርኩሳን መናፍስት ፊት ጭምር ነው። በዚህ ታላቅ ትሕትናቸውም ዲያብሎስን አሸንፈውታል። በዚሁ መሠረት ቅዱስ እንጦንስ እርኩሳን መናፍስት ክፉኛ ሲዋጉት በትሕትና እንዲህ ብሎ በመመለስ አሸንፏቸዋል። እናንተ ኃያላን ናችሁ፣ ከእናንተ መካከል እጅግ ሰነፍ ከሆነው ከአንዱ ጋር ተዋግቼ ከማላሸንፈው ከእኔ ከደካማው ሰው ምን ትፈልጋላችሁ? ይኸው ቅዱስ እንጦንስ በአንድ ወቅት ወደ አምላኩ አንጋጦ አቤቱ ጌታዬ ሆይ እኔ አመድና አፈር ስሆን እኔን ባለ ትልቅ ዋጋ አድርገው ከሚቆጥሩት ሁሉ አድነኝ፣ በማለት ጸሎት አድርሷል። እንዲህ በማለት በፍጹም ሙሉ ትህትና ሲጸልይ ሲጸልይ እርኩሳን መናፍስት ካጠገቡ እንደ ጉንበን ነው ጠፍተዋል። በሌላ ወቅት ደግሞ ዲያብሎስ ለታላቁ ገዳማዊ መነኩሴ ለቅዱስ መቃሪዎስ ተገልጦ አንተ ልታደርገው የምትችል እኛ ግን የማንችለው ነገር ምን አለ? አንተ ትጾማለህ፣ እኛም አንበሳም ሌሊቱን ሙሉ ሳታንቀላፋ ታድራለህ በሌላ ወቅት ደግሞ ዲያብሎስ ለታላቁ ገዳማዊ መነኩሴ ለቅዱስ መቃርዮስ ተገልጦ አንተ ልታደርገው የምትችል እኛ ግን የማንችለው ነገር ምን አለ? አንተ ትጾማለህ፣ እንደ አንበሳም ሌሊቱን ሙሉ ሳታንቀላፋ ታድራለህ? እኛም አንተኛም ምንም ነገር በሌለበት በምድረ በዳ ትኖራለህ። እኛም በዚያ እንኖራለን ካለው በኋላ ይሁን እንጂ በአንድ ነገር ታሸንፈናለህ ይለዋል። ቅዱስ መቃሪዎስም ያ ነገር ምንድን ነው ብሎ ሲጠይቀው ዲያብሎስ በትህትና ታሸንፈናለህ ይለዋል። በሌላ ጊዜ ደግሞ ዲያብሎስ በምድር ሁሉ ላይ ያጠመደውን ወጥመድ በራእይ የተመለከተው ቅዱስ መቃርዮስም ራሱን በትቢያ ላይ ጥሎ አቤቱ ጌታዬ ሆይ፣ ከዚህ ሁሉ ወጥመድ በማምለጥ ማን ሊድን ይችላል? በማለት አምላኩን ሲጠይቅ ትሑታን በማምለጥ ይድናሉ የሚል ድምፅ ይሰማል። እንግዲህ ትህትና እርኩሳን መናፍስትን ለማሸነፍ ይህን ያህል ኃይል ካለው ትህትና ማለት ምን ማለት ነው? ትህትና ማለት የራሳችንን ድካም ማወቅ፣ ኃጢአቶቻችንና ውድቀቶቻችንን መገንዘብና ራስን ከዚህ ስር መምራት ማለት ነው። ትህትና ማለት ግን ታላቅ መሆንህ እየተሰማ ታናሽ መስለ ለመታየት የምታደርገው ጥረት ማለት አይደለም። ታላቅ በመሆንህ የምትሰማህ ስሜትህ ኩራትን ታላብሳለች። እንዲህ ባለ ጊዜ ታላቅነትህን ለመሸሸግ የምታደርገው ሙከራ ለአንተም በገሃድ ስለሚታወቅህ ሙከራህ ከንቱ ነው። እውነተኛ ትህትና በራስ ፊት የሚሰማ ትህትና ነው። እውነተኛው ትህትና ከነፍስህ የሚወጣ እንጂ አስመስሎ የተሰራ ስላልሆነም ኃጢአተኛና ደካማ መሆንህን በትክክል የሚነግርህ ትህትና ነው። እንዲህ ያለው እውነተኛ ትህትና በከፍተኛው የብርታት ደረጃ ላይ ብትሆንም እንኳ ይህንን ብርታትህን ያገኘኸው ከአንተ አመንጭተ ሳይሆን ከእግዚአብሔር የተሰጠ ሰማያዊ ሀብት መሆኑ እንዲሰማ ያደርጋል። ወንድሜ ሆይ ምን እንደሆንክ ከወዴትስ እንደመጣ አስብ። ይህን የምታስብ ከሆነ እንዲህ ያለው ዕውቀት ወደ ትህትና ይመራሃል። አንተ የተፈጠርከው ከምድር አፈር አይደለምን? ይሁን እንጂ የተፈጠርክበት አፈር አንተ ከተፈጠርክበት ጊዜ የበለጠ እድሜ ያለው፣ እግዚአብሔርም በመጀመሪያ እርሱን ከፈጠረ በኋላ አንተን ከእርሱ ፈጠረ። ይህም ከዚህ ቀጥሎ ያለውን አባባል እንድናስታውስ ግድ ይለናል። የህዝቡ ሁሉ የወንድ አያትና የሴት አያት የሆንከው የመሬት አፈር ሆይ አዳምን በዕድሜ መብለጥ ብቻ ሳይሆን ለእኔም የመገኛዬ መሠረት ነህ፣ በመቃብር ስተኛም ዕጣ ፈንታዬ አንተ ነህ። ወንድሜ ሆይ ስለ ትህትና በተመስጦ ካሰላሰልክ ይህ የምድር አፈር አንተ እግዚአብሔርን በኃጢአት ምክንያት እንዳስቆጣኸው እርሱ አላስቆጣውም። ከዚህ በተጨማሪ እግዚአብሔር ትሑት መሆኑን አንድ ታላቅ እውነታ ልነግርህ እወዳለሁ። እርሱ የሁሉ የበላይ ሆኖ ሳለ እኛ ትናንሾቹን ለማነጋገር ዝቅ ብሏል። እርሱ ቅዱስ ሆኖ ሳለ ከእኛ ከኃጢአተኞቹ ጋር ለመደራደር ዝቅ ብሏል። በእኛ ዘንድ ግን ትሕትና ራሳችንን ዝቅ የምናደርግበት ሳይሆን ራሳችንን አዋቂዎች አድርገን የምናስቀምጥበት መንገድ ነው። ይህ ሀቅ የሚታወቅ ከሆነ እውቀትህ ከዚህ ሐሳብ ጋር ሊስማማ ይገባዋል። እንዲህ ከሆነ ሌሎች ሰዎች ክብርና ሙገሳ ይሰጡ ዘንድ አትፈልግም። ይህን እውቀት በተመለከተ ፈተና ቢመጣብህ እንኳ ለራስህ እንዲህ ብለህ መልስ መስጠት ትችላለህ። እኔ ኃጢአተኛ ሰው ስለሆንኩ ምንም አይነት ክብር አያስፈልገኝም። እግዚአብሔር በምሕረቱ ብዛት ኃጢአቶቼን ከሰው ሁሉ ፊት ሸሽጎልኛል። ካሁን በኋላ ስለ ኃጢአቶቼ በሚገባ ስላወቅኩ በከንቱ ኩራት ካልተኮራራው በስተቀር ኃጢአቶቼ መቼም ቢሆን አይረሱኝም። ስለዚህ እብሪተኛ ወይም ራስን በሐሰት ስሜት የሞላ ሰው ካልሆንክ በስተቀር ኃጢአትህን እንዳትረሳ ተጠንቀቅ። ይህን በማስመልከት አንድ ቅዱስ አባት የተናገረውን አድምጡ። ኃጢአቶቻችንን ብንረሳቸው እግዚአብሔር ያስታውሰናል። ኃጢአቶቻችንን የምናስታውሳቸው ከሆነ ግን እግዚአብሔር ይረሳልናል። ስለዚህ ኃጢአትን በእግዚአብሔር ፊት በራስህ ፊትና በሰዎች ወይም በካህናት ፊት ተናዘዝ። ይህን ማድረግ ካልቻልክ ግን ቢያንስ ራስህን በሰዎች ሁሉ ፊት አታሞግስ። የእነርሱን ሙገሳ አትቀበል። እንዲህ ያለውን ሙገሳ ጆሮ ቢሰማው እንኳ ልብህና አይምሮ አይቀበሉት። በሰዎችና በእግዚአብሔር ፊት ክብርና ሞገስን ለራስህ ለማግኘት አትጣጣር። ቅዱስ ይስሐቅ ያለውን አስታውስ ክብርን ፈልጎ ከክብር ኋላ የሚሮጥን ሰው ክብር ሊሸሸው፣ ሆነ ብሎ ክብርን የሚሸሸውን ሰው ግን ክብር ይከተለዋል። ትህትና እንዲሁ በቃል ወይም ለታይታ ብቻ አይሁን፤ ይልቁንም ከውስጥህ ከልብህና በፍጹም እምነት አድርገው። በአጠቃላይ ትህትና የመንፈስ ትህትና ይሁን። በትህትና የምትኖር ከሆነ ምን ጊዜም የምትኖረው በምስጋና ነው። እንዲህ የምታደርግ ከሆነ ከሚገባህ በላይ ያልጠየቅኸውን ሁሉ አትረፍርፎ የሚሰጥህን እግዚአብሔር በማንኛውም ጊዜና በማንኛውም ቦታ ስለ ማንኛውም ነገር ታመሰግነዋለህ። ትሑት ያልሆነ ሰው ግን የሚያስፈልገውን ስላለማግኘቱና ብዙ ማግኘት እንዳይችል በሰውና በእግዚአብሔር በደል እንደደረሰበት አድርጎ ዘወትር ያጉረመርማል ያማርራልም። ስለ ቃሉ እግዚአብሔር አምላካችን እየተመሰገነ ይሁንልን፣ አሜን።